በተባበሩት መንግስታት የአካባቢ ፕሮግራም መሰረት በየአመቱ ወደ 300 ሚሊዮን ቶን የሚደርስ የፕላስቲክ ምርቶች በመላ ዓለማችን ይመረታሉ። ከዳ እነዚህ የፕላስቲክ ምርቶች 9 በመቶ ያክሉ ብቻ ናቸው መልሶ ጥቅም ላይ የሚውሉት። ሌሎቹ የተቀሩት ምርቶች እንግዲህ በውሃዎቻችንና በመሬቶቻችን ላይ በየጊዜው ከፍተኛ የሚባል ጉዳቶችን ሲያደርሱ እንደቆዩ ነው ጥናቱ የሚያሳየው። ታዲያ ይህንን ለመከላከል የተለያዩ የዓለም ሀገራት አሁን ላይ በርካታ አዋጆችን፣ መመሪያዎችንና ደንቦችን እያወጡ ወደ ተግባር እየገቡ ነው የሚገኙት። ሀገራችን ኢትዮጵያም ከዚህ አንጻር ባለፉት አመታት ይህንን ለመከላከል የተለያዩ የአካባቢ ጥበቃ ስራዎችን ከመስራት ጎን ለጎንም በተለይ ከባለፈው አመት ጀምሮ አንድ አዋጅን አውጥታ ወደ ተግባር እየገባች ነው የሚገኘው። በተለይ አዋጅ 1383 ህዝባር 225 ወደ ተግባር ከገባ ጀምሮ በተለይ የአንድ ጊዜ ጥቅም ላይ የሚሰጡ የፕላስቲክ ምርቶችን በወረቀት ምርቶች ወይም በወረቀት የፓኬጅንግ ዘርፍም የመተካት ስራዎችን አሁን ላይ በስፋት እየሰራች ነው የምትገኘው። ሰላም ጤና ያስጥልን። እንዴት አላችሁ? ውድ ተመልካቾቻችን ሳምንታዊ የዓለም ሸማች መሰናዷችን ተጀምሯል። በዛሬ የዓለም ሸማች መሰናዷችን ቅድም ላይ በመግቢያ እንዳነሳሁት አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶችን መተካት የሚያስችሉ የተለያዩ የወረቀት ግብዓቶችን በመስራቱ፣ በማምረቱ በኩል ሀገራችን ምን አይነት አቅሞች እየገነባች ትገኛለች የሚለውን በዛሬ ቆይታችን ዞር ዞር እያለን እንመለከታለን። ከአምራቾችም፣ ከተጠቃሚዎችም እንግዲህ ያነጋገርንበትን መሰናዶ ወደ እናንተ የምናደርስ ነው የሚሆነው እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆይታ በማድረግ ልትከታተሉን ከወዲሁ እንጋብዛለን ተመልካቾቻችን ተመልሰን ተገናኝተናል ሳምንት የዓለም ሸማች መሰናዳዋችንን ነው እየተከታተላችሁ የምትገኙት በዛሬ የዓለም ሸማች መሰናዳዎችን እንግዲህ ቅድም ላይ በመግቢያ እንዳነሳሁት የፓኬጂንግ ዘርፉን እናነሳለን በተለይ የወረቀት የፓኬጂንግ ዘርፍ በሀገራችን እንዴት አይነት ቁመና ላይ ነው የሚገኘው በተለይ በቅርቡ የወጣውን አዋጅ ከመደገፍ አንጻር አሁን ላይ ምን አይነት ሀገራዊ አቅም እየተገነባ ይገኛል የሚለውን በዛሬ የዓለም ሸማች መሰናዶችን እየተመለከትን ቆይታ እናደርጋለን። እንግዲህ በርከት ያሉ ስራዎች ባለፉት አመታት በዚህ ዘርፍ ላይ እየተከናወኑ ነው የሚገኙት። ከጀርባ እንደምትመለከቱት እነዚህ የካርቶንና የወረቀት ፓኬጂንግ መስሪያ ማሽኖችና ፋብሪካዎች በርከት ያሉ ስራዎችን እየሰሩ ነው የሚገኙት። በእርግጥስ ሀገራችን ከዚህ አንጻር ምን እየሰራች ነው የምትገኘው? ሀገርያዊ አቅሟ እንዴት ይገለጻል የሚለውን እንቃኛለን። አብራችሁን ቆዩ። ጥሩ ጊዜ። ትሪ ፍላይ ፋይፍ ፍላይ ካርቶኖችን ለተለያዩ ፋብሪካዎች በነጭና በብራውን እያቀረበ ይገኛል። የዛሬ ሶስት አመት ስንጀምረው ይህን ቢዝነስ ቤት ውስጥ ነበረ። ሶ ምንድነው ሀሳቡ የነበረው የሆነ ጋፕ ነበር የምንሸጣቸው ፕሮዳክቶች ነበሩ ፕሮዳክታችን ላይ ከስተመር ጋር የምንገናኝበት ኮሚኒኬት የምናደርግበት ጋፕ ነበረ እና ምን እንጨምር ምን እናድርግ ብለን ስናስብ ለምን ፓኬጂንግ አንጨምርም ብለን ተነሳ ዘን እንደ አጋጣሚ የሆነ ሰው ፓኬጂንግ ምን አለ ብለን ስናስብ ፔፐር ባግ የሚል ሀሳብ መጣ ፔፐር ባጉ መጀመሪያ ለራሳችን ፕሮዳክት ማምረት ጀመረ ዘን ለራሳችን ፕሮዳክት ማምረት ስንጀምር ከኛ ጋር አብረው የሚሰሩ ጓደኞቻችን ለእኛም ስሩልን ለእኛም ስሩልን መጣ ያንን ፕሮዳክት ዊዝኔ ታይም በጊዜ ሁኔታ ስናቆመው ይሄ ፔፐር ባጉ ሞር ሪኩዌስቱ ጥያቄው ዲማንዱ እየበዛ ሲመጣ ወደዚህ ሽፍት አረገ። ስራችን የሚጀምረው በከተማችን የሚገኙ የተለያዩ ወደ አዳደረቁ ካርቶኖችን በመሰብሰብ ሪሳይክል በማድረግ ለካርቶናችን ዲፓርትመንት እና ለተለያዩ ካርቶን ፋብሪካዎች ግብዓት የሚሆን ጥሬ ዕቃ ከማምረት እንዲሁም ሶፍት ለተለያዩ ፋብሪካዎች የሚሆን ጃምቦ ሮል በማድረግ እና እንዲሁም ያለቀለት ፋይናል የሆነውን ካርቶን ቦክስ ለተለያዩ ፋብሪካዎች እንደ ግብዓት በማቅረብ እየሰራን ነው። አብዛኞቹ የምንጠቀማቸው አሁን ኢምፖርትድ የሆኑና የተወሰኑ ሎካል የሚመረጡ ወረቀቶች አሉ። ግን በተለይ ነጩ ወረቀት ሲሆን ኢምፖርትድ ናቸው። እነሱን ኢምፖርት የሚያደርጉ ድርጅቶች አሉ። ከእነሱ እንረከብና የዝርጉን ወረቀት በየሳይዙ እንደ ሁኔታው አድርገን ወደ ፔፐር ባግ የመቀየር ፕሮሰስ አለው። ያኛው እንደየ ወረቀት አይነቱ የተለያየ ፕሮሰስ አለው። ሶ ፎልድ ማድረግ ይኖረዋል፣ ማጣበቅ ይኖረዋል፣ ገመድ ማስገባት ይኖረዋል። ይሄ እያንዳንዱን ስቴፕ ይዞ የሚሄድ ይሆናል ማለት ነው። ፔፐር ባጎች በሶስት አይነት በአራት አይነት አለው። አንደኛው ካኪ ይባላል፣ ሁለተኛው ደግሞ ዱፕሌክስ ይባላል፣ ሶስተኛው አርት ይባላል። አርቱ ደግሞ በየእንትኑ አለው በየደረጃው Gram, gram. Gram, 100 ግራም፣ 80 ግራም፣ 150 ግራም፣ 250 ግራም፣ 350 ግራም ከዛ በላይ ያለ ይላሉ። ግን ከዛ በላይ ያለውን ደግሞ እኔ አላውቅም። እየሰራ ያለው ከ300 በታች ያሉትን ይወስዳዋል። ሀገራችን ኢትዮጵያ የዚህ ወረቀትና ፓኬጂንግ ፍላጎት በየአመቱ በ33% ገደማ እያደገ ይገኛል። በአሁኑ ጊዜ ከዚህም ጋር በተያዘ ከፍተኛ በተለይም ደግሞ በፍራፍሬ እና በሰብል እህሎች ማሸጊያ ላይ ከፍተኛ የሆነ የምርት ብክነት ይታያል። ይህም ደግሞ አስፈላጊውን የሆነ የማሸጊያ ቁሳቁስ በጥራትም ሆነ በብዛት ማምረት ስላልቻልን ይሄንን የምርት ብክነት መቀነስ አልቻልም። ያው እንደማንኛውም ሴክተር የተወሰነ የሚቀሩት ነገሮች አሉ ግን ከጊዜ ወደ ጊዜ ባለፉት አስር አመታት የተሻለ እድገት እያሳያለ ነው። በጥራትም በብዛትም እየጨመረ የመጣ ፓኬጅ ማረጉ ላይ ምን ማረጉ ላይ ሳይሆን ፕሮዳክቱ ማምረቱ ላይ ነው ፎከስ የሚያደርገው ማህበረሰቡ። አሁን ግን የተለያዩ ድርጅቶች እራሳቸውን በደንብ ብራንዳቸውን ሎጎ ማሰብ እዛ ላይ ፓኬጂንግ መጨመር፣ ፓኬጂንግ ያለውን ቫሊዩ መረዳት እየመጣ ነው እና ያ ሲመጣ ደግሞ አንዱ ሜን ፓኬጂንግ የሚባለው ፔፐር ባግ ስለሆነ ወይ ወረቀ ዘንቢል ብለን የምንጠራው ስለሆነ እሱንም ማሰብ ተጀምሯል። በተጨማሪም ደግሞ የማይንድ ሴት ቼንጅ አለ። ምክንያቱም ፔፐር ባግ ፓኬጂንግ ብቻ አይደለም፣ አድቨርታይዝመንት እንደሆነ ፓኬጂንግ አድቨርታይዝመንት እንደሆነ ሰው እየተረዳ ነው። ወረቀት ዘንቢልን አክቹሊ ፎር ደ ፈርስት የተጠቀምኩበት ሪዝን ምንድን ነው? ብራንድ ዋይዝ ሎካል ፕሮዳክት ነው። አክቹሊ ቆዳ በብራንድ የሚሰራ ነው፣ እየሰራን ነው ያለ ነው፣ እንደዛ ነው እና ሶ ብራንዳችንን ያሳያሉ ብለን ካሰብን ፕሮዳክት ፓኬጂንግ ሜን ነገር ወይ ደሞ መሰረታዊ ነገር ስለሆነ ለፓኬጂንግ ፔፐር ባግ የምንጠቀመው ሆነስት ኢምፓክት ሲያደርግ ማለት ነው። ሰው በሱ ፓክ አድርገህ ምናምን ፕሮፐርሊ ስትሰጠው እና እንዲህ በፌስታል ስትሰጠው እኩል ሴንስ የለውም። አንድ ፕሮዳክትን ደንበኛው ከመግዛቱ በላይ ያስደስተው የተጠቀለለበት ፓኬጂንጉን። ሰው እንደውም ፓኬጂንጉን አይቶ ነው ፕሮዳክቱ ምን ያክል ጥሩ ዋጋ አለው፣ ምን ያክል ምን ያክል ጥራቱን የጠበቀ ነው የሚለው ፓኬጂንጉን ይወስነዋል ቢኮዝ ፓኬጅንጉ ላይ የተጨነቀ ሰው ያው ፕሮዳክቱ ላይ ይጨነቃል ብሎ ስለሚያስ አንድ ከስተመር ገበያ ላይ የሚገዛውን እቃ መጀመሪያ የሚመለከተው ከፓኬጅንጉ ነው። ፓኬጅንጉ ነው ውስጥ ያለውን ነገር የሚገልጸው የሚያንፀባርቀው። ፓኬጅንጉ ጥሩ ያልሆነ ነገር ብዙ ጊዜ ኮንሱመሮቻቸው የሚያደርጉት ጥሩ ምርት እንዳልሆነ ነው። ስለዚህ ከእኛ ከአምራቹ በላይ እኛ ከፍተኛ ጥንቃቄና ኃላፊነት ወስደን የምንሰራው ስራ ነው እና ከባድ ኃላፊነት ያለበት ሴክተር ነው። ፔፐር ባግ ወይም የወርቀት ዘንቢል ወጪ አይደለም ኢንቨስትመንት ነው የሚለው ሜንታሊቲ እየጎለበተ መጥቷል። ይህ ማለት ምን ማለት ነው? ለምሳሌ አንድ ሱቅ ፔፐር ባክ ሲያሰራ በሌላ ቋንቋ ምን እያደረገ ነው? እራሱን እያስተዋወቀ ነው። ማርኬቲንግ ነው፣ አድቨርታይዝመንት ነው የሚለውን እይታ እየጎለበተ እየጨመረ መጥቷል። እኔ ስጋቤ የመጀመሪያ አካባቢ ላይ የነበረው ስራና አሁን ያለው ስራ በጣም ይለያል። አሁን ያለው በጣም ኦርደር ብዛት አለ፣ እዚህ ፍጥነት ይፈልገናል ምናምን፣ በቃ በጣም ብዛት አሉ። በፊት አሁን ለምሳሌ 100 ምናምን ስናወጣ ነበረ ነበር ምንም፣ አሁን ግን ከ200 በላይም ያለውን ያወጣን እየሰራ ነው፣ ላለም ማለት ነው። እዚህ ስራ ላይ እኛውን በጣም ብዙ ካስተመሮች ነን ያለው ብዙ ያገራችን ላይ ያሉ ፋብሪካዎችን እኛ እንደ ባክ ሆኖ ነን እነሱን ሰፖርት ያደርግን፣ ምርታቸው እንዳይቋረጥ እያመረትን ነው። እኛውን በቀን ከ10 ቶን በላይ የካርቶን ምርት እናመጣለን። አሁን ባለው ሂደት ማለት ነው። ከሰላሳ በላይ ፋብሪካዎች ደግሞ ከእኛ ጋር አብረው በረዥም በፓርትነርሽፕ እየሰሩ በተለያየ መልኩ የሚገለጹ የወረቀት ቅርጫቶችንም ሆነ አጠቃላይ የካርቶን ስራዎችንም ለመከወን እንግዲህ በዋናነት እነዚህን መሰል የወረቀት ግብአቶች ያስፈልጋሉ። ታዲያ እነዚህ የወረቀት ግብአቶች ዝም ብለው እንደዚሁ በቀላሉ የሚመጡ አይደሉም። ፐልፍን ለመስራት የሚውሉ የተለያዩ መሳሪያዎችን በተለይ ወደ ተግባር ማስገባት ይፈልጋል። ሀገራችን ደግሞ ቨርጅን ፐልፍ የምንለው ወይም በተለምዶ ጥሬ ዕቃውን ለማግኘት በርካታ ስራዎች እየሰራች ትገኛለች። ነገር ግን አሁንም እነዚህ የምታያቸው ምርቶች በአመዛኙ ማለት ይቻላል ከተለያዩ የዓለማችን ሀገራቶች እየመጡ ናቸው እስ የተጨምሮባቸው ወደ ወረቀት ፓኬጂንግ ዘርፉ ላይ እየገቡ የሚገኙት ነገር ግን እዚሁ በሀገራችን ፈልፉን ወይም ወረቀት ግብአቱን ማምረት የምንችልበት እድል ካለ በብዙ መልኩ አሁን ላይ እየታየ የሚገኘውን የወረቀት ግብአት የዋጋ መናረን ማስቀረት እንደሚችሉ አሁን ላይ ያነጋገርናቸው ሰዎች እያነሱልን ይገኛል። የወረቀት ማሸጊያ ላይ ያለው ችግር ምንድን ነው? የጥራት ችግር አለብን እና ከተለያዩ የአውሮፓ ሀገራቶች፣ የአፍሪካ ሀገራቶች በማስገባት ለምሳሌ የሙዝ ምርትን ወይም የአቮካዶ ምርትን ወደ ውጭ ሀገር መላክ ስንፈልግ ግዴታ ጥራት ያለው ማሸጊያ ስለሚያስፈልገን ከውጭ ሀገር ስናስገባ ቆይተናል። የዘርፉ ፈተና ያው እንደ ማንኛውም ዘርፍ ጥሬ ዕቃ ነው። አብዛኛው ጥሬ ዕቃው በውጭ ግብአት ላይ የተመረኮዘ ነው። እሱን ለማስቀረት እኛ ደግሞ አገር ውስጥ ባሉ ምርቶች ለመተካት እየሰራ ነው። ምንገ እኔም እንደ ተመራማሪ እየሰራሁ ያለሁት ነገር ምንድን ነው ከውጭ የሚገቡትን ምርቶች እንዴት በሀገር ውስጥ ማምረት እንችላለን የሚለው ነገር ነው። ምርቶቹ ለዚህ የምንጠቀምባቸው ግብአቶች አሉ አለ። እነዛ ግብአቶች በሀገር ውስጥ ማምረት ከቻለን፣ ባለሙያው እዚሁ ስላለን ይህንን ለማምረት የምንጠቀምበት ግብአትም ብዙዎቹ የግብርና ተረፈ ምርቶች ከኢንዱስትሪ የሚወጡ ተረፈ ምርቶችን በመጠቀም ስለሆነ ይህንን እነዚህን ግብአቶች የምናመርተው እውነት ለመናገር ሀገራችን ኢትዮጵያም በዚሁ በጣም የታደለች ዘርፈ ብዙ የተፈጥሮ ጸጋ ያለን እነዚህ ለምሳሌ የስንዴ ምርት በምናመርትበት ጊዜ የተለያዩ የግብርና ምርቶች በምናመርትበት ጊዜ የምርቱ ውጋጅ ተረፈ ምርት ለምን መጠቀም እንችላለን ማለት ነው። ለእነዚህ ግብአት ምርት ማዋል እንችላለን። አንደኛው ግብአት ወረቀት ሪሳይክል ሲደረግ የሚያስፈልገው ቨርጅን ማቴሪያል ነው። ቨርጅን ማቴሪያል ደግሞ የሚገኘው አብዛኛው ከውጭ ነው። ኦልሞስት አንድ ፐርሰንት ከውጭ ነው የሚመጣው። ስለዚህ እነዚህን ከግብርና ተረፈ ምርቶች ያንን ነገር ተክተን የሚፈለገውን ኳሊቲ ለማምጣት ነው እየሰራን ያለ ያ ነገር በደንብ የሚፈለገው ውጤታማ ከሆነ የሚፈለገውን ኳሊቲ ይመጣል ከውጭ የሚመጡት ነገሮች ግባቶችም ይቀንሳል ያስቀራል ማለት የመጀመሪያው ነገር የጥሬ እቃ አቅርቦት ነው የጥሬ እቃ አቅርቦት ያው ከውጭ የሚገባ እቃ ስለሆነ ምን ይሆናል የውጭ ምንዛሬ ላይ ጥገኛ ይሆናል ስለዚህ የውጭ ምንዛሬ የሆነ ነገር በሆነ ቁጥር ዋጋ ማሻቀቦች ይኖራሉ ማለት ነው ስለዚህ የመጀመሪያው ጥሬ እቃ ነው ሁለተኛው የቦታ ነው። ያው ስንጀምር መጀመሪያ ቤት ውስጥ ነበር የጀመርነው። እያደገ እያደገ ሲመጣ ግን ቢዝነስ ምን ይፈልጋል? ቦታ ይፈልጋል። ስለዚህ ሁለተኛው ቦታ ነው። ምክንያቱም መስፋት ማደግ እንፈልጋለን። ሶ በመጣንባቸው ስቴፖች እየጨመርን እየጨመርን ነው የመጣ ነው። ከዚህም በላይ መጨመር እንፈልጋለን። አሁን ያለን ስፔስ ላይክ ለእኛ በቂ አይደለም። ዋጋ ወጣጡ ላይ ያው የሚፈለገው አንደኛ ነገር ሳይዝ ነው። ከሳይዙ ተነስተን በጣም ሪዝናብል እና ኮምፔቲቲቭ በሆነ ዋጋ ነው እየሰራን ያለነው። እስፔሻሊ ከውጭ ከሚመጣው ካርቶን ጋር በዋጋ የሚወዳደር አለ። በጣም ቅናሽ ነው፣ በቅርብ የሚገኝ ነው፣ በፍጥነት የሚደርስ ዋጋ። እንደየብዛቱ እንደ ትእዛዙ ብዛት ይለያያል። ለምሳሌ አሁን 10 ብርም 12 ብር የሚሸጡ እቃዎች አሉ፣ ማሸጊያዎች አሉ፣ ፔፐር ባጎች አሉ ምክንያቱም ሮ ማቴሪያሉ ጥሬ እቃው ይለያያል፣ የትዛዙ መጠን ይለያያል። ስለዚህ እሱም ፋክተር ስለሆነ፣ አንድ ተጽዕኖ ፈጣሪ ስለሆነ 10 ብርም 12 ብርም ይሸጠዋል። ከዛም በታች የሚቀንስበት ሁኔታዎች ሊኖሩ ይችላሉ። ትልቅ ግን ሲባል ዋጋ ሊሚት የለውም። እስከዘ ሊሚት ነው። ምክንያቱም ሰው የፈለገው ምንድን ነው፣ ያንን ሳትስፋይ ማድረግ ከቻልክ ዳይመንድም ይገዛል። ይሰ አደለ ለዳይመንድም እኮ ፔፐር ባግ ያስፈልገዋል። ስለዚህ ልኝት በነገራችን ላይ ተመልካቾቻችን፣ ይሄ ከጀርባ የምትመለከቱት ግዙፍ ማሽን በተለምዶ እነሱ ቨርጂን ፐልፕ የሚሉትን ወይም ለካርቶን ምርት ጥሬ እቃነት የሚለውን ይህንን መሰል ጥቅል ወደ እነዚህ አይነት ካርቶኖች የሚቀየርበት ትልቅ ማሽን ነው። እነዚህ ካርቶኖች እንግዲህ ወደ ካርቶንነት ከተቀየሩ በኋላ ደግሞ እሴት ተጨምሮባቸው በምታዩት መልኩ የተለያዩ ፍራፍሬና የምግብ ነክ ነገሮች የሚቀመጡበት እቃዎች ይሆናሉ ማለት ነው። ይሄ እንግዲህ በማ የሚባሉ የካርቶን ፓኬጂንግ ዘርፎች ናቸው ማለት ነው። እነዚህ እንግዲህ ከሀገር ውስጥ ምርቶችን ተጠቃሚ ከማቅረብ ባሻገር ወደ ተለያዩ የዓለም ሀገራቶችን በመሻገር ለሀገራችን ራሱን የቻለ የውጭ ምንዛሬ ገቢን በመሆኑ ረገድ ትልቅ ድርሻ እየተወጡ ይገኛሉ ማለት ነው። አብዛኞች በአምራች ድርጅቶች ፋብሪካዎች ፓኬጂንግ ያስፈልጋቸዋል። ኤክስፖርት የሚደረጉ ምርቶች ከሞላ ጎደል የካርቶን ፓኬጂንግ ያስፈልጋቸዋል። ስለዚህ ለሀገራችን የውጭ ምንዛሪ ከማስቀረት እንዲሁም የውጭ ምንዛሪ በማምጣት ትልቅ አስተዋጽኦ የሚያደርግ አሁን ላይ እየሰራን ያለነው ነገር ምንድን ነው? ይህን ፓኬጂንግ ጥራት ባለው መልኩ እንዲመረት ከተፈለገ ግብአቶች አሉ። ቨርጅን ፐልፕ የሚባል አለ፣ ስታርች አለ፣ ድራይ ስትሬንግዞች አሉ፣ አሉም ሮዚን የሚባሉ የተለያዩ ግብአቶች አሉ። ስለዚህ የተወሰኑትን እዚህ ጋር እያመረትን እንገኛለን ለምሳሌ እንደተሞክሮ እጅግ በጣም ምሳሌ ሊሆን የሚችል ስራ የሰራ ነው። ከዚሁ ተቋም ጋር ምንድን ነው የፐልፕ ግብአት ጥራት ባለው ጥራት ያለውና በብዛት ማምረት ችለናል። ይሄን ሮል ወይም ደግሞ ጠቅል ወረቀት ወደ ምን ይቀይራል ማለት ነው ላየር ባይ ላየር፣ በዚህ በስታርች ወይ ደግሞ በተለያየ ግብአቶችን በመጨመር ጥራት ያለውን የፍራፍሬ ማሸጋ ምርት መስራት ይችላል። ይሄም ደግሞ ከሀገራችንም አልፈን በብዛትና በጥራት ማምረት ከቻለን ከሀገር ውስጥ ፍጆታም አልፈን እዚህ ምስራቅ አፍሪካ ሀገራቶችን በመላክ ከፍተኛ የሆነ የውጭ ምንዛሬ ማግኘት እንችላለን። የስራ እድልም መፍጠር እንችላለን ማለት ነው መገብ ምግብ እንደመሆኑ ሰው ነው የሚመገብ። ሰው ስለሚመገብ በጥንቃቄ ነው ከተመረተ በኋላ በተለይ መያዝ ያለበትና ከቆይታ ጊዜም ወሳኝነቱ የቆይታ ጊዜውም በፓኬጂንግ ላይ ዲፔንድ ይሆናል፣ ያው እንደየ ምግቡ ባህሪ ሁኖም። እውነት ለመናገር በጣም በጣም አስፈላጊ አዋጅ ነው። ምክንያቱም ይህ የፕላስቲክ ምርት ለተለያዩ ማሸጊያዎች መጠቀም ከጤና አንጻር አካባቢ ከመበከልም አንጻር የተለያዩ ጉዳቶች አሉ ምክንያቱም ፕላስቲክ ለምግብነት ማሸጊያ በምንጠቀምበት ጊዜ ከሙቀት ጋር ሲገናኝ እዛ ጋር የሚፈጥረው የራሱ የሆነ ሪያክሽን ወይም ደግሞ ንክኪ ስለሚኖር እሱ ደግሞ ለጤናችን በጣም ከፍተኛ ጉዳት ያለው ነው ከዛም ባሻገር ይህ የፕላስቲክ ማሸጊያ ለተለያዩ ፍራፍሬ የሚሆን ለተለያዩ ነገሮች ቁሳቁሶችን ለማሸግ በምንጠቀምበት ጊዜ ከተጠቀምን በኋላ ወደ አካባቢ እንጥለዋል። ከጣል ስንጥለው የማይበሰብሱ ናቸው። ከፔትሮሊየም ግብአቶች የሚሰራ በመሆኑ ለረዥም ጊዜ የማይበሰብሱ ናቸው ማለት ነው። ገበያ ላይ፣ ንግድ ላይ ብልጥ የሆኑ ቢዝነስመኖች ፓኬጂንግ ላይ ትልቅ ትኩረት ነው የሚያደርገው። ምክንያቱም ውስጥ ያለውን እቃ የሚሸጠው መጀመሪያ ውጭ ያለው ፓኬጂንግ ነው። ከዛ በኋላ ነው ወደ ምርቱ የሚገባ አንድ ተገልባል። ስለዚህ መጀመሪያ ሳዩት ያላማረ የሚባለው አባባል ስላለ፣ ስለዚህ ፓኬጂንግ ላይ ከፍተኛ ጥንቃቄ የሚፈልግ። የዘርፉ ፈተና ያው እንደ ማንኛውም ዘርፍ ጥሬ እቃ ነው። አብዛኛው ጥሬ እቃው በውጭ ግብአት ላይ የተመረኮዘ ነው። እሱን ለማስቀረት እኛ ደግሞ አገር ውስጥ ባሉ ምርቶች ለመተካት እየሰራ ነው የምንገ ተመልካቾች ዓለም ሸማች መሰናዷችንን ነው እየተከታተላችሁ የምትገኙት። እንግዲህ ዛሬ የዓለም ሸማች መሰናዶችን የፓኬጂንግ ዘርፍ በተለይም ደግሞ የወረቀት ፓኬጂንግ ዘርፍን በስፋት እያነሳ በተከታተላችሁት መልኩ ቆይታ አደረገ። እጅግ በጣም የሚያስደንቁ ሀገራዊ አቅሞች እንዳለ ተመልክተናል። ነገር ግን እነዚህ ሀገራዊ አቅሞችን የበለጠ አሳድጎ አሁን ላይም ልንተገብራቸው ያሰብናቸውን አዋጆች፣ መመሪያዎችን የበለጠ የሚሸከሙ እንዲሆኑ የተለያዩ ስራዎች እንደሚያስፈልጉ አጽንኦት ልንሰጥ ይገባል። እንግዲህ በዚህ በተገኘንበት ግዙፍ የወረቀት ማምረቻ ፋብሪካ እንግዲህ እንደምታያቸው እነዚህ ትላልቅ ለተለያዩ አገልግሎቶች የሚሆኑ የማሸጊያ ስራዎች ተጠናቆላቸው አሁን ወደ ገበያ ይገባሉ ማለት ነው። ይሄ ደግሞ ከዚህ በፊት በፕላስቲክ ምርቶች ላይ ስናነሳ የነበረውን የተለያዩ ችግሮች የሚያስቀሩ ይሆናሉ። ስለዚህ እዚህ ላይ የሚገኙ አምራቾችም የበለጠ ሊሰሩበት ይገባል። በተለይ ጥቃቅንና አነስተኛ ላይ የተሰማሩ አምራቾች የወረቀት ቅርጫትን የሚያመርቱ ሰዎችም የበለጠ ደግሞ አቅማቸውን በማሳደግ እንደ ሀገር የምንፈልገውን ቁመና እንዲላበሱ ለማድረግ ሰፊ ጥረቶች ያስፈልጋሉ። አለን ዓለም ሸማች መሰናዷችን የተከታተላችሁትን ይመስል ነበረ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በንጉሱ ፕሮግራሙን ወደ እናንተ እያደረስኩ ቆይታ አደረኩ። በካሜራው በኩል ሰኚ አብረውን ነበረ። ቀጣይ ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ሰርቆዩ።